ይልቅ ሴትዮ አሁን ምንም አይነት ንግግር አልፈልግም። ከመኪና ይወረጅ ይውልቅ ነው። መጀመሪያ መረጋጋት አለበት። ሲጀመር ሰላም ጤና ይስጠልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ ውድ ተመልካች። እንግዲህ ነሐሚን ክፍል ሀያ አራትን ነሐሚን ድራማን እየለችሁ መለቻለሁ በላይ ከግቡ በጣም ደስ የሚል ድራማ ነው። እንግዲህ ሁለት ሰዎች ሀረግ ኖ ላይ ድራማ ላይ እያሉ ልጆች አሉበት። ሌሎቹ እንግዲህ አዲስ ናቸው እና እናንተም ታቆታላችሁ። እንግዲህ እዚህ ጋር ስሟ ማን እንደሆነ እዚህ ላይ ማን እንደሆነ አልተናገሩም። በነገራችን ላይ በመካከሉ ሰርቼ ነበረ እርጉዝ ነኝ ብላ የመጣችው ቤዛ ነች። እንግዲህ ሀረግ ድራማ ላይ ያለችዋ ነች እና እኔ አርግዣ ያለው እርጉዝ ነኝ። አንተስ የት ነው ያለከው? እኔ ባለቤትን እፈልገዋለው በማለት እንግዲህ ትርምስምሶን እያወጣች ነው ናሁም ደግሞ በጣም እነሱ የሚያወሩትን እናትና አባት ስለ ቤዛ የሚያወሩት ነገር ቆማ ናሁም እያዳመጠች ነበረ። በየነገሩ በየአንዳንዱ ነገሮቹን ስትሰማ ልክ በሩን ከፍቶ ናሁም ቤት እየሮጠ ናሂ እየሮጠ ሲወጣ ናይ እንግዲህ ስማቸው ይመሳሰላል። ናይና ናሁም ማለት ነው። እናሁም እንግዲህ እየሮጠ መኪናውን አስነስቶ ሊሄርስል ልየርስል ናይ እየሮጠች ማጣችና ከዘናይ ከመጣች በኋላ እንደዚህ አይደለም ነገሮቹ። ኬት ነው? ወዴት ነው? እንዴት ነው? ምክንያትክ ምንድን ነው? በሚል ሁኔታ ነው እንግዲህ እኔ እንደዚህ ተናደክ። ምንም በመኪና የምትሄድበት ምክንያት እየለክም። ተረጋጋ ችግር የለውም፣ በሚል ሁኔታ ነው እንግዲህ፣ ሁሉንም ነገር ያረጋገችው ምንም የሚመለከትሽ ነገር የለም። ምንም የሚያገባሽ ነገር እስከሌለ ድረስ ከዚህ መሄድ ትችያለሽ ብሎ እንግዲህ እንዳባረራት ነሁምን ናሁም እናንተም ትመለከታላችሁ ማለት ነው፣ የነሱ ፔጅ ላይ። ውድ ተመልካች እንግዲህ ውድ ተመልካች እናሁምና ናሂ ደግሞ በጣም ይፈላለጋሉ ይመስለኛል። እንግዲህ ውድ ተመልካች ነሁም እንግዲህ ከሁሉም ሰዎች ጋራ እየተወነችም በፍቅርም በምንም እያሳሳያቸው እያሳሳያቸው ነው የሚመስለኝ። ይቅርታ ስለ አማርኛ። ስለዚህ እንግዲህ ውድ ተመልካች እናንተም እነሱ ፊት ላይም ገብታችሁ ማየት ትችላላችሁ ማለት ነው። በደንብ እዛ ነው የሚገባችሁ። እኔ ብዙም አይደለውም ማለት ነው እና እንግዲህ ነሁም ሌላ ሰው ጋራም ተጠግታ እንግዲህ የኔ ፍቅር ካንተ ውጪ መኖር አልችልም ብላ በጣም እያሽቃበጠች ነው። እዚህ ጋር ደግሞ ሌላዋም ትፈልጋለች፣ አብል ነው ሌላውን ትፈልገዋለች። ነገር ግን ለምንድን ነው እንደዚህ የምታደርገው? ዛሬ አንተ ጋ ነው የመታኛው፣ ዛሬ አንተ ጋ ነው የማድረው። በእንደዚህ አይነት ሁኔታ ውስጥ እያለው አባቴ ያየኛል፣ ወደ ቤተሰብ ጋ መመለስ አልፈልግም በሚል ሁኔታ ነውና፣ ውድ ተመልካች ስለዚህ እንግዲህ ለምን እንደዚህ እንደሆነ ምክንያታቸው ባይታወቅ ቢሆንም እናትና አባትም በአሁኑ ሰዓት ቬዛን አልወደዷትም። እች ከሲ ኬት ነው የመጣችው እያሏት ነው። እቺ የመጨረሻ ደረጃ፣ እቺ የመጨረሻ ቆሻሻ፣ የመጨረሻ ዲቃላ፣ ዲቃላዋን ይዛ ኬት ነው የመጣችው በሚል ሁኔታ ነው እንግዲህ በምል ሁኔታ ነው እንደዚህ እየተደረገችው ማለት ነውና፣ እንግዲህ እሷ ደግሞ ምንም መስሚያም የላትም። የፈለገችውን ነገር ለማድረግ ወደኋላ ነውም። የት እንዳለ ኬት፣ ወዴት እንዴት እንደሆነ ካለበት ቦታ እያፈላለገች ነው። እባክህ ከዚህ ቤት እችን ሴት አስወጡልኝ እስከሚባል ድረስ እንግዲህ እናትና አባቱ በጣም አስወጣልኝ ከዚህ ቤት እስከሚባል ድረስ ደረጃም እየደረሱ ነው። እንግዲህ ውድ ተመልካች ለምን እንደሆነ ባይታወቅም ለምን ቤተሻን ቤዛን ለምን እንዳልወደዷት እናቱና አባቱ ባይታወቅም እንግዲህ በአሁኑ ሰዓት በመጥፎ ደረጃ እና በጥሩ ሁኔታ ላይ አብረው እንደሌሉ ነሁም ደግሞ እሷንም ሁለቱንም ሴቶች እንደሚፈልግ ነው የራሱ ተወና ያለውና ነሁም ደግሞ እንግዲህ አንተ በጣም ጀግና ሰውነክ እንደዚህ ልጅ ያላት አረገዝኩ ብላ የነገረችክን ሴት እንግዲህ ይሄን አክል ማበረታታት ማለት በጣም ጥሩ ወንድነክ ብላ እየነገረችው ነበረ እንግዲህ ምንም ማድረግ አልችልም ብሎ እሱም ለእሷ ድምፁን እየሰጠ ነበረ። ነገር ግን ቢሆንም እንደዛ ቢሆንም ነገሮቹ ነሁም ደግሞ በውስጧ ነገሮቹን እየደባበቀች ነው እሱን እያወራችው ያለችውና ነገሮቹ ግን በጣም እየተጧጧፉ ስለሆነ ነሁምም ናህን ትፈልገዋለች። ሁለቱም ይፈላለጋሉ። እዛም ስንሄድ ሌሎቹም ለሌላውም እንግዲህ እኔ ከአንተ ውጭ ህይወት እንደሌለኝ ህይወት እንደሌላት ነው እየነገረችው፣ እያለችው እንግዲህ ውድ ተመልካች ነገሮቹ ሁሉ ለበጎ ነው፣ ነገሮቹ ሁሉ ለመልካም ነው ብላ እሱ እንግዲህ እሷ ነሐሚን ነገሮቹን በጥሩ ሁኔታ እያሳለፈች በትዕግስት እያነጋገረቻቸው ነው። ወንዶቹም ያንጋ ስትሄድ እንዴት አርግተፍ ነው እያስረገዘችው ሳይሆን ያረገዘችለትን ሴት እንዳላቆሸሸ እየነገረችው እንደሚያከብራት እስከ ልጁ እንደሚወዳት ነው እየነገረችው ያለችው የራሷ ፍቅረኛም የኔ ነው የምትለው እስከ በዚህ ምድር ላይ እስካለው ድረስ ከኔ ምንም ነገር የምትሸሸኝ ነገር እንደሌለ ካኔ ምንም ነገር እንደሌለ ነው ምንም ነገር እንደሌለ ነው የምታስረዳው እንደምትወደውና እንደምታፈቅረው አርግታ ነው ሁሉንም እያስረዳች ያለችው ውድ ተመልካች። ነገሮቹ ግን መተወንም ተወናውንም ይችሉበታል፣ ማስመሰልንም ይችሉበታል። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ ውድ የሕይወት ዩቱብ አሜን ተከታታይ እንግዲህ ይሄንን ቻናል ሁል ገብ ቻናል ስለሆነ ቻናሉን ብታሳድጉና የሀገሩን ሰዎች የሚረዳ አገራችንን ከፍ የምናደርግበት እንግዲህ ቻናል የተቸገረውን የምንረዳበት ቻናል ቢሆን በጣም ደስ ይለኛል። ነገር ግን በእንደዚህ አይነት ሁኔታ የምንረዳዳም አይመስለኝም። በነገራችን ላይ ዩቱብ ቻናል ሼር ዩቱብ ከእናንተ ጋር ከሌለ ከሌለ የሰው ልጅ ብቻውን ምንም ከፍ ሊያደርግላችሁ አይችልም። የእኔ ደግሞ ዝምታውን የሰበረው ዩቱብ ነው። የምን ችግር ምን ችግር እንዳጋጠመው በምን ችግር እንደሆነ ምንም የምናውቀው ነገር የለምና ሁላችንም አብረን እንከታተላለን ሁላችንም እንግዲህ ያለውን ነገር በድራማ በኩልም አብረን እንከታተላለን። ጥሩ አስተያየት እንግዲህ ማስጣት እንችላለን። ደስ ባለን ሰዎች ነው ደግሞ በሰው ቪዲዮም ቢሆን የምንሰራውና እናንተም የሚመጣውን ቪዲዮ ላይክ እያደረጋችሁ ብታበረታቱን በጣም ነው ደስ የሚለን ማለት ነው እና እንግዲህ ሁላችሁም ባላችሁበት ቦታ እየዞር ዞር እያላችሁ እየዘነጣችሁ ባላችሁበት ቦታ እግዚአብሔር ይጠብቃችሁ ነው የምላችሁ። እንግዲህ ወደ ተመልካች ሁላችሁንም እግዚአብሔር እንዲወዳችሁ ባላችሁበት ቦታ የእግዚአብሔር ሰላምታ ብዝት እንዲልላችሁ ምኞቴ ነው። አዲያም እንግዲህ እንዲመጣልን እናንተም በላይክ እና በሰብስክራይብ ብታግዙን ነው አዲያ የሚመጣልን እንጂ አዲያ እንግዲህ እንደዚሁ በተፎሰተ ቪዲዮ በሰው እንኳን ትንሽ እንኳን ፈገግታችን ከሌለ ምንም አዲያ ይመጣል ብዬ አላስብም። ውድ ተመልካች እና እንግዲህ እኔ ምንም ችግር የለውም አንድ ቀን ከፍ ባለበት ጊዜ ለሁሉም ጊዜ አለውና፣ እንግዲህ ሁለቱም ቻናል በጣም ነው ዝም ያለኝ። ዝምታውን ሰብሮ በኋላ እንግዲህ ድምፅ ማጣችሁን እንዳያወጣ ነው የፈራሁትና ስለዚህ እንቅ ወይ እንቀጥላለን ወይ እንቀጣጠላለን በሚል ሁኔታ ዝም ብያለሁ። እንግዲህ አብረን ወደፊት የሚመጣውን ነገር አብረን እንከታተላለን። እናንተም ባላችሁበት ቦታ የእግዚአብሔር ሰላምታ ይብዛላችሁ ባይ ታውረድ እና ለክብር